በየሳምንቱ ማክሰኞ በዚህ ሰዓት ወደ እናንተ የሚደርሰው የእንግዳ ፕሮግራም ነው። የዛሬው አተረኛ እንግዳችን የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ትምህርትና ስልጠና መምሪያ የፖለቲካ ክፍል ምክትል ኃላፊና የፖለቲካ መምህር የሆነችው አርበኛ ታጋይ ሳምራዊት ሲሳይ ናት። አዘጋጁ አርበኛ ታጋይ ኦሮማይ ዘውዱ ነው። ወደዚያው እናምራ። አርበኛ ታጋይ ሳምራዊት ሲሳይ ይባላለሁ የተወለድኩት ጎንደር አዘዞ ከተማ ነው። ያደግኩት በመተማ ወረዳ ሸሄዲ አሁን ገንዳ ውሀ በምትባለው ከተማ ነው። ከዛም እስከ ሰባት ከተማርኩ በኋላ ከህቴ ጋር ለመማር ወደ ጎንደር ተመልሽ የመጣው ሀይ ስኩልን የጨረስኩት ፋሲለደስ ትምህርት ቤት ነው። ወደ ትግል ልቀላቀል የቻልኩት ባለው በአስተዳደጌ ሁኔታ ወያኔ ምን አይነት ስርዓት እንደዘረጋ ከልጅነት ጀምሮ እየሰማው ነበር ያደግኩ እንደገና የአካባቢ ሁኔታ ወያኔ ላይ ተጽዕኖ መፍጠር የሚችሉ ብዙ ሰዎች ስለነበሩ ያንን ያንን ነገር እያየው ነበር ያደግኩት። ለዛም ነው ትልቅ ስሆን ወያኔ ማን ነው ብዬ እንድጠይቅና መታገልስ እንዴት እንዳለብኝ መወሰን የቻልኩት፣ እንዳልኩ ከመጀመሪያው ጀምሮ በአስተዳደግ ሁኔታ ነው። ከዛም ቆርጬ መጥቼ ትግሉን ልቀላቀል ችያለሁ። ያደግኩበት አካባቢ ወያኔን የማይወዱና የማይቀበሉ ማህበረሰብ አካባቢ ነበረ። ያ ደግሞ አርበኞች ግንባር በአደግኩበት አካባቢ ብዙ እንቅስቃሴ ያደርጉ ነበር። ከዛም እያዩ ያደግኩት ነገር በኋላ ላይ ራሴን ሳውቅና መወሰን ስፈልግ እንደ ወስን ያደረገኝ የኢትዮጵያ ሕዝብ አርበኞች ግንባር ይሰሩት የነበረው ነገር ነው። እንዳልኩ በአካባቢ እንቅስቃሴ ያደርጉ ነበር። ከዛም ልክ እኔ የወያኔ ስርዓት ውስጤ እንደማይመቸው ሳውቅና ስወስን የኢትዮጵያ ሕዝብ አርበኞች ግንባርን ከእነሱ ጋር ግንኙነት በመፍጠር እንድቀላቀል ሆንኩኝ ማለት ነው። የተቀላቀልኩት በሁለት ሺ አራት ህዳር ወር ነበር።

የቀድሞው የኢትዮጵያ ሕዝብ አርበኞች ግንባር የህወሀትን ባህሪ ከማንም ቀድመው ተረድተው የኢትዮጵያ ችግር የሚፈታው በጠመንጃ እንደሆነ በተገነዘቡ ኢትዮጵያውያን በዘጠናዎቹ መጀመሪያ የተመሰረተ ታላቅ ታሪክ ያለውና ዛሬ ህዝቡ ለደረሰበት የትጥቅ ትግል ግንዛቤ ማደግና መጉልበት መንገድ የጠረገና ለረጅም ዓመታት መስዋዕትነትን የከፈለ ድርጅት ነው። አርበኞች ግንባር ስምንት ሆነው አንድ ክፍለ ጦር ያፈራረሱ ያልተዘመረላቸው ጀግኖች ነበሩት። ጦር መርተው አይደለም ኢትዮጵያን ምስራቅ አፍሪካን መቆጣጠር የሚችሉ አስደናቂ የውጊያ ጥበብ፣ የአገር ፍቅርና ወን ያላቸው መሪዎችም ነበሩት። እናም አንቺ እንዳልሽው የኢትዮጵያ ህዝብ አርበኞች ግንባር አንቺ ባደግሽበት አካባቢ፣ በአጠቃላይ በሰሜኑ የኢትዮጵያ ክፍል ተነግረው የማያልቁ ገድሎችን ሰርቷል። ከዚህ ጋር በተያያዘ በልጅነትሽ ሲወራ የሰማሽው ወይንም የተመለከትሽው አእምሮሽ ውስጥ ተቀርጾ የቀረ ታሪክ ይኖር ይሆን? ሲሆን እንዳልኩ በልጅነት የሰማ ስለነበረ ቅርብ ስለነበር ለአርበኛ ታጋዮች ውስጤ የቀርጾት የቀረው ነገር ነበር። ለምንድን ነው እምቢ ያሉት ወያኔን የሚል ጥያቄ ከልጅነት ጀምሮ እንድጠይቅ አድርጎኛል። አስታውሳለሁ ፍርዱ ልዩነህ የሚባል ታጋይ ታይቷል በሚባልበት አካባቢ በኦራል ተጭነው ወታደር አሰሳ ሲያደርጉ ሲሸበሩ አይነበረ ልጆ እጠይቃለሁ፣ ምንድን ነው አንድ ግለሰብ እንዴት ሊያስጨንቃቸው ይችላል? ብዙ ናቸው ወይ ብዬ እጠይቅ ነበር። ብዙ ናቸው ኢትዮጵያን ነጻ ለማውጣት የወጡ አርበኞ ሙስሊሞች ናቸው፣ ታጋዮች ናቸው ይባል ነበር። ይ በቃ ስርዓቱን ጠላውት ዘጠና ሰባት ላይ ብዙ ነገር ሲፈጸም አይተናል። በምርጫ ሰበብ ብዙ ወንድሞቻችን አልቀዋል፣ ተገለዋል። ስለዚህ ለምን ከዚህ ሁሉ ቆርጬ ለምን አልወጣም ብዬ ወጣሁ። ከዛ በኋላ ወጥቼ ትግሉን ለመቀላቀል አማራጭ የነበረው የኢትዮጵያ ሕዝብ አርበኞች ግንባር ነው። ከእነሱ ጋር ግንኙነት ማድረግ ጀመር። ከዛም ቆርጬ ወደ ትግሉ መቀላቀል ቻልኩ። አርበኛ ታጋይ ሳምራዊት፣ እንደምታውቂው ትግል ቀላል አይደለም። በርካታ ውስብስብ የሆኑ ነገሮችና ብዙ ውጣ ውረዶች ያሉት ህይወትን ዋጋ ማስከፈሉ እንዳለ ሆኖ እዚህ ላይ ደግሞ ሴትነት ሲጨመርበት ፈተናውን እጥፍ ድርብ ያደርገዋል። ይህን ከፍተኛ የሆነ የሞራል ልዕልና የሚጠይቅ በረሃ ወርዶ ነፍጥ የማንሳት ውሳኔ ስትወስኝ፣ እዚህ በረሃ ላይ የሚያጋጥሙሽን ፈተናዎች ለመወጣት ምን አይነት የስነ ልቦና ዝግጅት አድርገሽ ነበር? ከዚያስ ትግሉን ከተቀላቀልሽ በኋላ ያጋ የሚጋጠሙ ሽን ችግሮች በምን መልኩ ተወጥተሽ በጽናት ለመቆየት ቻለሽ? እንግዲህ ትግሉን ለመቀላቀል ስወስን ብዙ ፈተና እንደሚኖር አስቤ ነው የወሰንኩት። ምክንያቱም እነሱ የሚኖሩት በዱር በገደል ነው፣ ከወያኔ ጋር ፊት ለፊት እየተጋፈጡ ነው። ሞት እንዳላቃለው መስዋዕትነት፣ እንዳላቃለው ብዙም የተሰዉ ጓዶች እንደነበሩ እየሰማሁ ነው ያደግኩት፣ እንዳልኩ በኋላም ትልቅ ከሆንኩም ብዙ ሰዎች እንደ ሞቱ አውቃለሁ። ግን ያ አላስፈራኝም፣ ለመወሰን ምንም አላዳገተኝም። ምክንያቱም እነሱ የከፈሉትን መስዋዕትነት እኔ መክፈል አለብኝ ብዬ ውስጤ ስላመንኩ ምንም ነገር አላስፈራኝም፣ ወደ ትግሉ ተቀላቀልኩ። እንዲያውም የሚገርም ነገር ትግሉ ውስጥ ስመጣ እንደዚህ ትልቅ ድርጅትም ነው ብዬ አላሰብኩም። መጀመሪያ ስመጣ እንደዚህ ጽህፈት ቤት ኖሮት ብዙ ነገር የተሟላለት ቤት ኖሯቸው የሚኖሩ አይነት ነገር አይመስለኝም ነበር። እንዳልኩ በዱር በገደል ነው የሚዋደቁና እኔም ከእነሱ ጋር እነሱ የከፈሉትን መስዋዕትነት ልክፈል ብዬ ነበር የመጣው መጣ ግን ያልጠበቅኩት ነገር ነበር ያገኘው። በጣም የተደራጁ በጣም ሰፊ ስራ እንደሚሰራ አየሁ። በጣም ገረመኝ። ያ ነው አሁን ለሚኖረው የሴትነቴ ፈተና ጽናት እንዲኖረኝና እንድቋቋሙ ያደረገኝ። ምክንያቱም አስቤ የመጣሁት ትንሽ ነገር ነበረ፣ እንዳልኩ ብዙውን ስራ የሚሰሩት ሀገር ውስጥ ነውና በሀገር ውስጥ እንደዚህ ከኤርትራ እየወጡ ትንሽ ድጋፍ እየተደረገላቸው በሀገር ውስጥ እንቅስቃሴን እያደረጉ ብቻ የሚኖሩ ነበር የሚመስለኝ። እንደዚህ የተደራጀ ድርጅት አልጠበኩም ነበር። ግን ከመጣው በኋላ ያየሁት ነገር ለዛሬ ጽናቴ መሰረት ሆኖኛል። ትልቅ ነገር ነው ያገኘሁት። በሴትነት ብዙ ፈተና አለ። ከመጀመሪያው አስበው ወስነ ከወጣ ጀምሮ እስካሁን እስከ ትግሏ ባለውበት ሰዓት ብዙ ፈተናል። ግን ያንም የምትቋቋመው ለአላማ ካለህ ፍቅርና ጽናት ነው። ሌላ ምንም አይደለም። አንድ ጊዜ ስቤ ወስኝ የወጣውበት ነገር ስለሆነ የሚመጣውን ፈተና ሁሉ ለመቋቋም ዝግጁ ነበርኩ። አሁንም እየተቋቋምኩት ነው። የኢትዮጵያውያት ሴቶችን ታሪክ ስንመለከት በተለይም ደግሞ ራቅ ባሉት ዘመናት በርካታ ጽሁፍ ድንቅ የሚያሰኙ ገድሎችን ፈጽመዋል። ኢጣሊያ ሁለት ጊዜ ሀገራችን በወረረችባቸው ዘመኖች ሴቶች ጦር ከመምራት የጦርነት እቅድ እስከ መንደፍ ደርሰው ነበር። እቴጌ ጣይቱ ብጡልን ላብነት መጥቀስ ይቻላል። ቀረብ ባለው በደርግ የስልጣን ዘመንም ሴቶች በተማሪዎች ንቅናቄ ከነበራቸው የላቀ ሚና ባሻገር በኢህአፓና መኢሶን ስር ተደራጅተው ከፍ ፍተኛ የሆነ የነጻነት ተጋድሎ አድርገዋል የቆራጥነታቸው እና የዓላማ ጽናታቸው ነገር እጅግ በጣም የሚያስደምም ነበር ለምሳሌ በደርግ አብዮት ጠባቂ ወይንም ካድሬ እጅ የወደቁ ቁጥር ስፍር የሌላቸው ወጣት ሴቶች በቦርሳቸው የያዙትን ሲያናይድ የተባለ አደገኛ የመርዝ እንክብል እየዋጡ ምስጢር ላለማውጣት ራሳቸውን አጥፍተዋል የዚህን ያክል ጽናት ነው የኢትዮጵያ ሴቶች የትግል ታሪክ የነበረው ዛሬ ዛሬ ግን በዘመነ ህወሀት ሴቶች ተመልሰው ወደ ማጀት ገብተው የፖለቲካ ተሳትፏቸውና የትግል እንቅስቃሴያቸው እየተቀዛቀዘ መጥቷል። በአንቺ እይታ ምክንያቱም ምን ይመስልሻል? አሁን በዘመነ ወያኔ ሴቶች ለሀገራቸው ያላቸው ነገር ቀዝቅዟል ያልከው ነገር ትክክል ነው። ምክንያቱም ካለው ወቅታዊ ሁኔታ ጋር ነው። ወያኔ ሴቶች ላይ ምን እያደረገ ነው ብለህ ማሰብ፣ መጀመሪያ ሀገራቸውን እንዳይመለከቱ ራሳቸውን ማንነታቸውን እንዳያውቁ አድርጓል። በተለያዩ ሁኔታዎች ሀገራቸውን የማይወዱ ሆኖ አይደለም ሀገራቸውን ይወዳሉ፣ ግን ለሀገራቸው ለውጥ ማምጣት እንዳይችሉ ብዙ እንቅፋት የሚፈጥር ነገር አድርጓል። ለምሳሌ የሴቶች እኩልነት በሚል ማለት ነው። ሴቶች ከወንዶች ጋር እኩል ነን በሚል ማንነታቸውን እንዳይመለከቱ ለሀገራቸው የሚመጣው ለውጥ ላይ ተሳታፊ እንዳይሆኑ አድርጓል። ግብ ግቡ ከወንዶች ጋር እኩል ነን ብሎ በማሰብ እንጂ ሀገራቸውን ማንነታቸውን ቆም ብሎ እንዳያስቡ አድርጓል። ስደትን መጥቀስ ይቻላል። ስደት እንዲሄዱ የአረብ ገረድ እንዲሆኑ ኤጀንሲዎችን በመክፈት ከሀገራቸው ይልቅ ለሌላ ባሪያ መሆንን እንዲመርጡ አድርጓል። ያ ለሀገራቸው ፍቅር ሳይኖራቸው ቀርቶ ሳይሆን ሀገራቸውን ቆም ብለው እንዳያስቡ የሚያደርግ ሁኔታ ወያኔ በስርዓቱ ስለዘረጋ ማንነታቸውን እንዳይመለከቱ እኛ ሀገራችን ላይ ምን ድርሻ አለን ብለው እንዳያስቡ አድርጓል ማለት ነው። ኢትዮጵያን ህዝብ የስደት አህዝ ታሪክ ስንመረምር ሴቶች የአንበሳውን ድርሻ ይወስዳሉ። በገፍ ይሰደዳሉ። በበረሃ በባህር በዱር በገደል በገፍ አልቀው ይቀራሉ። ለዚህ ችግር ልታቀርቢው የምትችው ይህ ቢሆን ይሻላል የምትይው የመፍትሄ ሀሳብ አለሽ? እኔ የተሻለ መፍትሄ ነው የምለው ትግሉ ነው። ምክንያቱም እኔ ገንዘብ ከሆነ ጥያቄ ገንዘብ ልታገኝበት የምትችለው ብዙ መንገድ ሊኖር ይችላል፣ ግን ህሊናህን ሊሞላ አይችልም። ያ ነገር ሴቶች

የተደረገበት ምክንያት አለ። ሴቶችን ብቻ ሳይሆን ኢትዮጵያውያን ለምንድነው ስደትን እንዲለምድ የሆነው ውስጣዊ ማንነታችን እንዳንመለከትና ለሀገራችን ያለን ተቆርቋሪነት እንዲደበዝዝ ነው። ይህንን ነገር ቀድመን ማሰብ መቻል አለብን። እኔ ትግል ውስጥ የተቀላቀልኩት ይህንን ነገር በማሰቤ ነው። ሴቶች ስደት ከመሄድ ይልቅ ለስደት ምንድን ነው ሊያበቃን የቻለው የሚለውን ጥያቄ እንዲጠይቁ አሁንም አሳስባለሁ። ስደትን እንድንለምድ የሆነው ሀገር ውስጥ ያለውን ሁኔታ እንድንረሳ ነው። ይሄ የወያኔ እድሜ ማስቀጠሉ ትልቁ መንገዱ ነው። እድሜውን ለመቀጠል የሚያደርገው ነገር ነው። በሱዳን ብዙ እህቶቻችንና ወንድሞቻችን እንደሚገደሉ በበረሃ እናውቃለን። ሴቶች እንደሚደፈሩ፣ ክብራቸው ዝቅ እንደሚል እንሰማለን። ከመሸሽ ይልቅ ፊት ለፊት መጋፈጥ መልመድ መቻል አለብን። ምክንያቱም ፊት ለፊት ካልገጠምን ለውጥ ሊመጣ አይችልም። እኔ ትግሉን የመረጥኩት ሌላ አማራጭ ቢኖርም አማራጩ ግን ዘለቄታዊ አይደለም እኔ አረብ ሀገር ሄጄ የአንዲት አረብ ገረድ ሆኜ የማገኘው ብር ቤተሰቦቼን ሊያስተዳድር ይችላል ግን ጊዜያዊ ነው ዘላለማዊ መፍትሄ ሊሆን አይችልም እዚህ ትግል ውስጥ ግን ከተቀላቀልኩ በኋላ ያገኘሁት ነገር ቢኖር እኔም ብቻ አይደለም ቤተሰቦቼን ብቻ አይደለም ለቀጣዩ ኢትዮጵያውያን ለትውልዱ የምንሰራው መሰረት ነው በትግል ውስጥ እንድንቆይ የሚያደርገን ስለዚህ ትውልድን እናስቀጥላለን ብለን ካሰብን ከኛ አልፈን ቻችን አልፈን ሌላ ትውልድ የምናስብ ከሆነ የትግሉ ተሳታፊ መሆን መቻል አለብን። በመሸሽ ሀገሪቱን ጥለን በመኮብለን ለውጥ ይመጣል ብዬ አላስብም። ስለዚህ ሴቶች የትግሉ ተሳታፊ እንዲሆኑ ነው ጥሪ የማቀርበው። የትግሉ ተሳታፊ ካልሆንን ደግሞ እንወዳታለን እና ፈቅራታለን የምንላትን ሀገር እንደ ሀገር ማስቀጠል አንችልም። ምክንያቱም የወያኔ ስርዓት እስካለ ድረስ ኢትዮጵያ ትቀጥላለች ማለት አይደለምና የትግሉ ተሳታፊ መሆን አለባቸው ነው የሚል ከስደት በተጨማሪ ኢትዮጵያ ውስጥ የሀገራችን የማህበራዊ ስርዓት ውድቀት ደረጃ ምን ያክል የከፋ መሆኑን ቁልጭ አድርገው ከሚያሳዩን ነገሮች ውስጥ የሴቶች ሕይወት ወደ መቀመቅ የወረደበት የሴተኛ አዳሪነት ነው። የከተማ ሴቶች ወደ አረብ ሀገራት እንደሚፈልሱት ሁሉ የገጠር ሴቶች ወደ ከተማ ይፈልሳሉ። በመሆኑም በከተሞች አካባቢ ሴተኛ አዳሪነት በእጅጉ ተስፋፍቷል። በርካታ ኢትዮጵያውያን ወጣት ሴቶች ከስደት ሌላ ሕይወታቸውን ለመቀየር የሚጠቀሙበት ሴተኛ አዳሪነት ነው። በሁሉም የኢትዮጵያ ከተሞች ማለት ይቻላል በተለይም ደግሞ በአዲስ አበባ ሴተኛ አዳሪነት ተንሰራፍቷል። ማታ ማታ በአዲስ አበባ ጎዳናዎች የተዘዋወረ ሰው ግማሽ እርቃናቸውን ብርድ ላይ በሰልፍ የተሰጡ ልጃገረዶችን ነው የሚመለከተው። ሁኔታው ልብን ይሰብራል። ለሴቶች ህይወት መቃናት ሴተኛ አዳሪነት ዘላቂ መፍትሄ ያመጣል ታያለሽ? ለሴት ልጅ በጣም ዘግናኙ ህይወት ሴተኛ አዳሪነት ነው። ሴተኛ አዳሪነት መፍትሄ ሊሆን አይችልም። ሀገሪቱ ላይ ለሚኖረው ለውጥ ሴተኛ አዳሪነት በፍጹም መፍትሄ ሊሆን አይችልም ያለው ነገር ሁሉ ሀገራቸውን እንዲመለከቱ ስላላደረጋቸው ሴተኛ ዳሪነትን ህይወት ነው ብለው ቀጥለውታል። ግን ዞር ብሎ ማንነታቸውን ቢፈትሹ ሴተኛ ዳሪነት ህይወት አይደለም። ሌሎች እንኳን በስልጣን ገላቸውን ሳይቸበችቡ ሊያገኙት የሚችሉት ብር እንኳን ምን ማለት እንደሆነ ይረዳሉ። በጣም ዘግናኙ ህይወት ስለሆነ ያኔ ከህሊናቸው ጋር ፍጥጫ ስለሚገጥሙ ወደ ማንነታቸው ይመለሳሉ። ግን ያ ነገር እንዳይሆን እንዳልኩ ስርዓቱ የሴተኛ ዳሪነት ወት እንደ ህጋዊ ሆኖ እንዲቀጥል አድርጓል። እነሱ ራሳቸው እኮ ናቸው የሴተኛ አዳሪነት እንዲስፋፋ እያደረጉት ያሉ። ራሳቸው የወያኔ ባለስልጣኖች የወያኔ አመራሮች ናቸው ሴተኛ አዳሪነት እንዲቀጥል እያደረጉ ያሉ። መፍትሄው ሴተኛ አዳሪነት አይደለም። ሴተኛ አዳሪነት ቀርቶ ከሀገር መውጣት መሰደድም እንኳን መፍትሄ አይደለም። መፍትሄው የትግሉ ተሳታፊ መሆን ነው። ሀገሬ ላይ ምን ድርሻለኝ፣ ይቺ ሀገር እንደ ሀገር እንድትቀጥል ምን ድርሻለኝ ብለው ሴቶች ራሳቸውን መፈተሽ መቻል አለባቸው። እኛ የምንከፍለውን መስዋዕትነት መክፈል መቻልና ሀገራችን ላይ ለውጥ እንዲመጣ ማድረግ መቻል አለባቸው ብዬ አስባለሁ። አርበኛ ታጋይ ሳምራዊት አንቺ የአርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ትምህርትና ስልጠና መምሪያ ፖለቲካ ክፍል ምክትል ኃላፊና እንዲሁም መምህር ነሽ። እስኪ አሁን ደግሞ ማሰልጠኛ አካባቢ ስላለው የስራ እንቅስቃሴ ሽናውራ። እንግዲህ እንደሚታወቀው ትግሉን ለመቀላቀል በየቀኑ ሰው ይጎርፋል። ያ የሚጎርፈውን ወጣት የሚሰጠውን የፖለቲካ ትምህርት ወይንም የወታደራዊ ትምህርት በትምህርትና ስልጠና መምሪያ ውስጥ በማሰባሰብ እነዚህ እነዚህ ትምህርቶች እንዳልኩ የወታደራዊና የፖለቲካ ትምህርቶች ይሰጣሉ። እንደሚታወቀው ከውህደቱ በኋላ የአጋዴን የመጀመሪያ ዙር ተመራቂዎችን አስመርቀናል። እነዚህ ከተለያየ ማንነት፣ ከተለያየ ማህበረሰብ፣ ከተለያየ ቦታ የተሰባሰቡትን ወጣቶች ወይንም ለኢትዮጵያ ለውጥ ይመጣል ብለው በድርጅታችን በኩል የመጡትን ልጆች በማሰባሰብ ወታደራዊና ፖለቲካዊ ትምህርቶች በተያዘላቸው ክፍለ ጊዜ ይሰጣሉ። የፖለቲካ ትምህርትን በተመለከተ እኔም የፖለቲካ መኮንን እንደመሆኔ የሚሰጡ ትምህርቶች አሉ። ሲጀመር የድርጅቱ ዓላማና ፕሮግራም ነው። ይሄ ዓላማና ፕሮግራም የሚመጡት ወጣቶች እንዳልኩ የሚጎርፉት ወጣቶች ነገ የሚሞቱለትን ወይንም ሀገራቸው ላይ ለውጥ ይመጣል ብለው ያሰቡለትን ዓላማ በትክክል እንዲሰርጽ ውስጣቸው እንዲሰርጽና ና እነሱ አምነው ሌሎችንም ማሳመን እንዲችሉ እነሱ ገብቷቸው ሌሎች ሊገባቸው በሚችል መልኩ እንዲናገሩ ተከታታይ ትምህርት ይሰጣል። ይሄ የመጀመሪያው ነው። ምክንያቱም ድርጅታችንን ሕልውና ከመጠበቅ አንጻር ድርጅታችንን ከማስቀጠል አንጻር የሚቀድመው የድርጅት ዓላማና ፕሮግራም ነው። ይሄ በሰፊው ሊሰጣቸው የሚገባ ትምህርት ነው እና በሰፊው በተለያየ ትንተና ይሰጣቸዋል። ይህ አጥጋቢ ነበር ብዬ አምናለሁ በአንደኛ ዙር ተመራቂዎች ማለት ነው ሌላው ምንድን ነው የሚሰጣቸው ማንነታቸውን እንዲፈትሹ የሀገራቸውን ታሪክ እንዲያውቁ የተለያዩ ትምህርቶችን ይሰጣል እንዳልኩ ግን የሚቀድመው የድርጅት አላማና ፕሮግራም ስለሆነ ያ ትምህርት በተከታታይ ይሰጣቸዋል እነሱም ከተለያየ ማንነት ከተለያየ አስተሳሰብ ከተለያየ ማህበረሰብ ነውና የመጡት እነሱ የሚያነሷቸውን ጥያቄዎች በመመለስ ማወቅ የሚፈልጉትን ነገር እንዲያውቁ በማድረግ ትልቅ ስራ ይሰራል። ከወታደራዊ ትምህርት የበለጠ ማንቃት የሚገባንም የፖለቲካው ትምህርት ላይ ስለሆነ ያ ሰፊ ጊዜ ተሰጥቶት በጣም አጥጋቢ የሆነ ውጤት የሚያመጣና ነገ ሀገራችን ላይ ለሚመጣው ለውጥ እንዴት ማድረግ እንዳለባቸው እነሱ ራሳቸው ማሰብ እንዲችሉ ሊያደርግ የሚችል ትምህርት ስለሆነ በጣም ጥሩና ተከታታይ ትምህርት ይሰጣል። በዚህ በፖለቲካው ዘርፍ በቀለም ትምህርት ዙሪያ መጀመሪያ እኛ ድርጅት ጋር ከመቀላቀላቸው በፊት ምንም አይነት ትምህርት በሀገር ቤት ያልወሰዱ ማለት የቀደም ትምህርት ሀሁን ያልቆጠሩ ልጆችን በማሰባሰብ እዛው በራሳቸው የምልምል አርበኞች በትምህርታቸው ከፍተኛ ደረጃ የደረሱ ሌሎቹን ያልተማሩትን ልጆች እንዲያግዙ ነው የሆነው። እነሱም ያልተማሩትን ልጆች በትምህርት እንዲያግዛቸው በማድረግ ትልቅ ውጤት መጥቷል። ይሄ በጣም አጥጋቢና ደስ የሚል ጊዜ ነበረ። ምክንያቱም ስማቸውን መጻፍ የማይችሉ ሀለ ምን ማለት እንደሆነ የማያውቁ የነበሩ ምልምል አርበኞች ዛሬ ስማቸውን እንዲጽፉና ሌሎቹንም መጽሐፎች በማ በ ስለ ሀገራቸው የሚኖራቸውን እውቀት እንዲያዳብሩ ስለ ድርጅታቸው ያላቸው ግንዛቤ ከፍ እንዲል ሆኗል ማለት ነው በዚህ በቀለም ትምህርቱ ዙሪያ ማለት ነው። የንባብ ባህልን በተመለከተ በድርጅታችን ውስጥ ብዙ መጽሐፎች አሉ። እኛ ቀድሚያም ልንሰጠው የሚገባው ደግሞ የኢትዮጵያ ታሪክ ነው። ያ የኢትዮጵያ ታሪክ ደግሞ ባሉት መጽሐፎች በመታገዝ የንባብ ባህል እንዲዳብር ሁሉም ሰው በረፍት ሰዓቱ መጽሐፍ እንዲያነብ የተደረገበት ሁኔታ አለ። እሱም ሀገራቸው ላይ ያላቸው ግንዛቤ ሰፊ እንዲሆንና ስለ ለሀገራቸው ያላቸው ግምት በጣም ጥልቅ የሆነ አሳሰም እንዲኖራቸው የሚያደርግ ነውና ይሄ የንባብ ባህል እንዲዳብር ሁልጊዜም ቢሆን ጥረት እናደርጋለን። ያም እየተሰራበት ያለ ነገር ነው። ገለጽሽው የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ትምህርትና ስልጠና መምሪያ ዋና ተግባሩ የድርጅቱን ዓላማና ፕሮግራም በሰልጣኞች አእምሮ ውስጥ በሚገባ ማስረጽና የዳበረ አስተሳሰብን መፍጠር ነው። በኢትዮጵያ የትጥቅ ትግል ታሪክ ውስጥ ቀደም ባሉት ዘመናት ማለትም ከአንድ ከሶስት እና አራት አስርት ዓመታት በፊት ጠመንጃ የታጠቁ የፖለቲካ ድርጅቶች እንዳሸን የፈሉበት ነበር። አርበኞች ግንቦት ሰባት ከነኛ ብረት ያነሱ ሱ ድርጅቶች በፖለቲካ ዓላማና ፕሮግራሙ በዋነኝነት የሚለይበት ምንድን ነው? አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ከባለፉት ዘመናት የትጥቅ ትግል ካደረጉት ድርጅቶች የሚለየው ስልጣን ለመያዝ አይደለም። ይሄ ትልቁና አሁንም ቢሆን ምልምል አርበኞች እንዲረዳቸውና ና እንዲገባቸው የምናደርገው ምንም አይነት ስልጣን የመያዝ ውጥን እንደሌለው አጋዴን ሁልጊዜም ደጋግመን ደጋግመን የምንናገረው ነገር ይሄ ነው። እኛ ህዝባዊ መንግስት ለመመስረት የኢትዮ የኢትዮጵያ የፖለቲካ ስርዓት ዴሞክራሲያዊ እንዲሆን እንታገላለን እንጂ እኛ ራሳችን ድርጅታችን ስልጣን የመያዝ ውጥን የለውም። ምንም አይነት ነገር ሂሳብ ውስጥ በማስገባት አይደለም እየታገለ ያለው። ይሄንን ደጋግመን ደጋግመን የምናስተምረው ነገር ነው። እንዳልኩ ቀደም ካሉት ድርጅቶችም ከሌሎች ድርጅቶችም ሊለይ የሚችለው ነገር ይሄ ነው፣ ስልጣን የመያዝ ውጥን የለውም። አርበኞች ግንቦት ሰባት የሚታገለው የህዝብ ሉዓላዊ የስልጣን ባለቤትነት መብት እንዲከበር ነው። የዲሞክራሲያዊ ተቋማት እንዲገነቡም አጥብቆ ይሻል ይሰራልም። ምርጫ ቦርድ፣ መከላከያ፣ የደህንነት ተቋም፣ መገናኛ ብዙሃን ገለልተኛ እንዲሆኑ መንገዱን ያመቻቻል። ይህ እንዳለ ሆኖ አርበኞች ግንቦት ሰባት እንደ ድርጅት ከሽግግሩ በኋላ በሚደረገው ህዝባዊ ምርጫ ተሳትፎ ያደርጋል። አርበኞች ግንቦት ሰባት የመወዳደር አላማ የለውም። ምክንያቱም እኛ ታግለን ዛ ደረጃ የሽግግር ሂደት ውስጥ ገብተን ህዝባዊ መንግስት እንዲመሰረት ካደረግን በኋላ ራሳችን እናገላለን። ምክንያቱም መጀመሪያ የተቀረጸ አላማና ፕሮግራም አለ። የአላማና ፕሮግራም ይቀጥል ዘንድ መንገዳችን እዛ ጋ ይቆማል። በግል ራሱን ወክሎ መወዳደር የሚፈልግ ሰው ሊወዳደር ይችላል። ግን የአርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄን ወክሎ ሊወዳደር አይችልም። ምክንያቱም ታግለን እዛ ቦታ፣ እዛ መንገድ ላይ ስላደረስን እኛን ምረጡን አይነት ነገር ነው ሊሆን የሚችለው። እንግዲህ የዓላማና ፕሮግራማችን ላይ የሌለ ነገር ስለሆነ አርበኞች ግንቦት ሰባት በስሙ መወዳደር አይችልም። እንዳልኩ በግለሰብ ደረጃ ሊወዳደር ይችላል። የአርበኞች አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ትምህርትና ስልጠና መምሪያ ፖለቲካ ክፍል የድርጅቱን ዓላማና ፕሮግራም በሰልጣኞች አእምሮ በመቅረጽና ታሪክን በማስተማር ማንነትን ከማሳወቅ አንጻር ምን ያክል ውጤታማ ሆኗል? እሺ፣ እንግዲህ በተከታታይ በተሰጠው ትምህርት የሰዎችን ግንዛቤ መቀየር ነው። መጀመሪያ ሲመጡ እንዳልኩ የተለያየ አስተሳሰብ ስላለ ወደ አንድ አስተሳሰብ ለማምጣት ከፍተኛ ስራ ተሰርቷል። ያ ደግሞ መጨረሻ ላይ በሚኖረ በሰዎች ግንኙነት ነው ያንን ውጤትን የምትለካው። የተለያየ አስተሳሰብ የነበረው ወደ አንድ አስተሳሰብ በተለይ አላማና ፕሮግራም፣ ከዛ በፊት ስለ ድርጅቱ ይሰሙት የነበረው ብዙ ነገር ሊኖር ይችላል፣ ግን እዚህ ጋር መጥተው ያገኙት ለውጥ አለ። ዝም ብለው ወያኔን ስለተቃወሙ ብቻ የወጡ ብዙ ሰዎች አሉ። የእነሱን አስተሳሰብ ወደ አንድ ማምጣት ነው ትልቁ ስራ። ሀገራችን ማናት የሚለውን ነገር ስለ ታሪክ ሲማሩ በጣም ይገርማቸዋል። አጼ ቴዎድሮስ እንደዚህ ነበር፣ አጼ ምኒልክ እንደዚህ ነበረ ብለውም ማሰብም ሌሎች ትልልቅ ጀግኖቻችን እነ አብዲሳ አጋ እንደዚህ አይነት መጽሐፎች ሲነበብ፣ እንደዚህ አይነት ታሪኮች ሲነገሩ ይሄ ነበር እንደ ማንነታችን ብለው በመጠየቅ በትምህርት ሰዓት በሚኖሩ ጥያቄ እና መልስ ማንነታቸውን እኛም እየፈተሽን ነው የምንሄደው ምክንያቱም ከዛሬ ነገ ለውጥ ይመጣል ባላቸው በትምህርት ሂደት ለውጣቸውን ማንነታቸውን እየፈተሹ ሲሄዱ፣ እኛም መጀመሪያ ከመጡ ጀምሮ እስከ መጨረሻ ያለውን ለውጣቸውን እየተገነዘብን መጥተናል። ለዛም ነው ውጤታማ ነበርና ጥሩ ለውጥ አምጥተንበታል ልልህ የደፈርኩት ማለት ነው። ባላቸው ግንዛቤ በድርጅቱ ዓላማና ፕሮግራም፣ በተለይ አሁን ስናወራው እንደነበረው ለስልጣን አይደለም የምንታገለው የሚባለውን ነገር ሰፊ ትንተና ስለተሰጣቸው አሁን የሚታገሉት ለህዝብ ነው። ህዝብ ራሱ የሚያስተዳድረው መንግስት መምረጥ አለበት የሚለው ነገር ውስጣቸው ብዙ ፍጭት ሊፈጥር የሚችል ግን በኋላ ላይ በጣም ስንግባባና ስንረዳዳ ይሄ ነገር እውነት ነው ብለው ለዓላማቸው ሟች እንዲሆኑ ያደረግንበት ሁኔታ ስለነበረ በጣም ጥሩ ጊዜ ነበረ ብዬ አስባለሁ። ኛ ታጋይ ሳምራዊት ሲሳይ የአርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ትምህርትና ስልጠና መምሪያ ፖለቲካ ክፍል ምክትል ኃላፊ ለሰጠሽን ቃለ ምልልስ ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። አድማጮቻችን ለዛሬ የያዝነው የዕለተ ማክሰኞ ዝግጅታችን በአጠቃላይ ይህን ይመስላል። ሐሙስ በተመሳሳይ ሰዓት እስከምንገናኝ መልካሙን ሁሉ እየተመኘን እንሰናበታችኋለን። ዘላለማዊ ክብርና ሞገስ ለጀግኖች ሰማታት፣ ድል ለአርበኞች ግንቦት ሰባት ጀግኖች፣ ሞት ለዘረኛውና ፋሽስቱ ህወሓት።